በአገራችን ኢትዮጵያ እጅግ በጣም በሚገርም ሁኔታ ሱሪ ያደረጉ ሴቶች ላይ ጥቃት እየደረሰ ነው። ለምን ከተባለ ሱሪ ማድረግ የለባችሁም ቀሚስ ነው ማድረግ ያለባችሁ ሴቶች ተብሎ በጣም ብዙ ሰዎች መንገድ ላይ እንግዲህ ሱሪያቸው የተቀደደ የተለያየ እንግልት እየደረሰባቸው እንደሆነ መረጃ ተሰምቷል። አሁን ቪዲዮ አሳያችኋለሁ። ሴቶች በእውነትም በቀሚስ ብቻ ነው መንቀሳቀስ ያለባቸው ወይስ በነፃነት መልበስ አለባቸው? እስኪ አስተያየታችሁን ስጡ። መረጃውን እንስማ። እዚህ ሰዓት የሰማሁት መረጃ እጅግ በጣም የሚያሳዝን ነው። በወንዶ ገነት የሀገር ሽማግሌዎች ሴቶች ሱሪ እንዳይለብሱ ወስነዋል በሚል በርካታ ሴቶች ላይ የደቦ ጥቃት እየተፈጸመ መሆኑን እየተመለከት እንገኛለን። በቪዲዮ ከተጋሩት ላይ ከተመለከትኩት መሀል ታዲያ እችንም ሴት ጨምሮ ሌሎችንም ሴቶች ሱሪ ለብሰው በሚሄዱበት ሰዓት በርካታ ወንዶች ተሰብስበው ሱሪያቸውን ለማውለቅ ሱሪያቸውን ለመቅደድ እንደዚሁም ደግሞ ሱሪያቸውን በመቀስ ሲቀዱ የሚያሳዩ ቪዲዮዎች በሰፊው እየተሰራጩ ይገኛሉ። ይህ እጅግ በጣም አስነዋሪ የተባለ ነገር ሲሆን እነዚህን ሴቶች ታዲያ ከጥቃት ሊከላከላቸው ይገባልም። ይህንን ጥቃት የፈጸሙ ሰዎችም ታዲያ በህግ ሊጠየቁ ይገባልም። የሀገር ሽማግሌዎች የወሰኑትን ውሳኔም መለስ ብለው ሊያገሩት ይገባል። ማንኛውም ሰው በፍቃዱም የፈለገውን መልበስ ይችላል። የማህበረሰቡን እስቴት ኖርም፣ ካልቸር እስካልጣሰ ድረስ ታዲያ የፈለገውን ልብስ መልበስ ይችላል። ይህንን ህግ ተጣርሰው ታዲያ ብዙዎችም ሴቶች እህቶቻችን ላይ ጥቃትን እየፈጸሙ ይገኛሉ። ይህንን የህግ ባለሙያዎች ሊመለከቱት ይገባል። እንግዲህ በወንዶ ገነት አካባቢ የሀገር ሽማግሌዎች ሴቶች የሱሪ ለብሰው እንዳይንቀሳቀሱ አዋጅ ካረጉ በኋላ ወይም ደግሞ ትዛዝ ከሰጡ በኋላ እንግዲህ አካባቢው ወጣቶች አካባቢው ማህበረሰብ በደቦ ሱሪ እያስወለቁ ይገኛሉ። መንገድ ላይ እንግዲህ ኢማጂን ጋይስ፣ መንገድ ላይ ሱሪያቸው የተቀደደ ሁላ ቪዲዮ ተለቋል። ያው ይሄ የዩቲዩብ ፖሊሲው ስለማይፈቅድልኝ እዚህ ጋር ማሳየት አልፈልግም እንደዚህ አይነት ቪዲዮዎችን ግን እናንተ ምን ትላላችሁ? በእንዲህ አይነት መንገድ ነው ሴቶችን ሱሪ ማስወለቅ ያለብን ወይስ ሃይማኖቱ በሚከለክለው መንገድ አስተምሮ ሰው በልቡ ራሱ አስቦ ቀሚስ እንዲለብስ ማድረግ ነው። እንግዲህ በኦርቶዶክስም ሆነ በእስልምና የተከለከለ ነው፣ ሴት ልጅ ተሸፋፍና ነው መሄድ ያለባት በሚለው ነው ምናምን ነው ማለት ነው። ስለዚህ ይሄንን ነገር እናንተ እንዴት ታዩታላችሁ? ሀሳብ አስተያየታችሁን ስጡበት። ትንሽ ነገሩ ግን ይሄ ከሰባዊ መብት አንጻር የሴቶችን መብት የሚጋፋ ነው። ከሃይማኖት አንጻር ግን ካየ ነው እንዲህ አይነት ነገሮችን እንደ አዋጅ ተናግሮ ከዚህ በኋላ ክርስቲያን የሆናችሁ ልክ እንደ ሙስሊም እህቶቼ ማለት ነው ሱሪና፣ የተለያየ ገላን የሚያሳይ አለባበስ ባለመልበስ ተባበሩ። ግን ወንዶ ገነት ላይ የተደረገው ነገር እናንተን ያስማማችኋል ወይስ አያስማማችሁም? አሳብ አስተያየት ስጡበት። እንደምንቆያችሁ ይመለይ ፌዳውን የሳቴን ጠብቅ የተመልሽ የምትች ዛሬም እጅግ በጣም አስተማሪና አዝናኝ አስቂኝ በሆኑ ቪዲዮዎች ተመልሻል። በእርግጠኝነት ቁም ነገር እየሰማችሁ መሳቅ ከፈለጋችሁ ይህ ቤት ለእናንተ ይመጥናል፣ እና ሰብስክራይብ አድርጉ። በቀጥታ ወደ ቪዲዮቻችን እናልፋለን። እናንተ ግን ላይክ አርጋችሁ ጀምሩት። ይመቻችሁ ወደ መጀመሪያው መረጃ የሳመራው። ውድ ቤተሰቦቼ እንግዲህ በጣም ብዙዎቻችሁ እዚህ ጋር ያላችሁ ተከታታዮቼ ሴቶች እንደሆናችሁ አውቃለሁ። እና ሴቶች ስትሆኑ የከንፈራችሁን የተለያየ ኮስሞቲክስ ነገር ትጠቀማላችሁ። የቻፕስቲካችሁ፣ ሊፕስቲካችሁ ምን አይል ታውቃላችሁ ጉዳት ሊያመጣ እንደሚችል፣ ይሄንን ቪዲዮ ተመልከቱት። እጅግ በጣም አስደንጋጭ ነው። ብዙ ሴቶች ላይ ጉዳት እያመጣ ነው። የከንፈር ጉዳት ማለት ነው። የከንፈር እብጠት፣ የተለያየ ከንፈርን ማበላሸት ምናምን እያመጣ ነው። ሊፕስቲክ እናንተ በገንዘባችሁ ገዝታችሁ የምትቀቡ እህቶቼ፣ ይሄ ቪዲዮ በጣም ያስፈልጋችኋልና አዳምጡት። ሴቶች፣ ቆይ ስለዚህ ሊፕስቲክ ጉዳይ ምን ብናረጋችሁ ይሻላል? በፐርሰንት እንንገራችሁ። ውስጥ ስለያዘው ነገር በደንብ ተመልከቱት። እሺ ቤተሰቦች፣ በጣም ይገርማል ማለት ነው። ሰማንያ ፐርሰንት ከባድ ብረት ያው ሶስት አባ ሰማንያ ሰማንያ ካሉት ብዙ ነገሮች ሶስት አባ ሰማንያ ሰማንያ ፐርሰንት አንድ አባ ዘጠና ፐርሰንት ነገር እነግርሻለሁ። ሁለት በብለሽ ስሚ ማማዬ፣ ይኸውልሽ ቀይ ሊፕስቲኮች ቻፕስቲኮች ማለት ነው፣ ሰማንያ ፐርሰንት የሊዳ አይነት ከባድ ብረት በውስጣቸው አለ። ሌላ ደግሞ ሰማንያ ፐርሰንት ፔትሮ ኬሚካል ውስጣቸው አለ። እንደገና አሁነ ሶስተኛው ሰማንያ ፐርሰንት ፋታሌት የሚባል ንጥረ ነገር በውስጡ አለ። እንደገና 90% በደንብ አስተውሉ ሴቶች፣ በደንብ በደንብ አስተውሉ። ለጠረን ተብሎ ቤተሰቦች ሴቶች ስለሆናችሁ ነው። ቪዲዮ በሚገባ ሰዓት አንጀትሽ ላይ ከፍተኛ የሆነ ጉዳት ያመጣብሻል። ከዚህ በላይ ስለ የኔማር ይቅርብሽ። በቃ እንደዚሁ ታምራለሽ። መልካም ምሽት ይሁንላችሁ። እወዳችኋለሁ። እውነቱን ነው። ማርያም እንደዚሁ ታምራላችሁ እህቶቼ። በጣም መጠንቀቅ አለባችሁ። እንግዲህ እያያችሁ ነው። በምስሉ ላይ እንደተመለከታችሁት በጣም ብዙ ሰዎች ከንፈራቸው ተበላሽቷል። በጣም ብዙ ሰዎች ፊታቸው ብልሽት ሽት ብሏል ቆሳስሏል፣ ምናምን ይሄ ነገር ሀፕን ያደረገው ደግሞ የሚቀቡት ቻፕስቲክ ምክንያት ነው እና በጣም ጥንቃቄ ማድረግ አለባችሁ። በተለይ ከሀገር ውጭ የምትኖሩ እህቶች ይሄንን ኮስሞቲክስ በቀላሉ ማግኘት ስለምትችሉ ቤት ውስጥም አለ። እንደገና ደግሞ ኢዝሊ በቃ ይሄ ላይክ ብዙ ወጪ ሳታወጡበት በቀላሉ መግዛት ትችላል። እኛ ሀገር እንኳን ያለው አብዛኛው ሴት የራሱ ህይወት ራሱ ግራ ገብቶት እሱን ለማሸነፍ ፋይት እያደረገ ነው። ለቻፕስቲክ እና ለኮስሞቲክስ ነገሮች ለማውጣት ብዙ አቅሙም የለም። እናንተ ግን ውጭ የምትኖሩ እህቶች በጣም መጠንቀቅ አለባችሁ። ይህንን እንግዲህ ብዙ ተከታዮች እህቶች ስላላችሁ ለጥንቃቄ ያለ አምጥቼ አምጥቼላችሁ አሉ። በእርግጠኝነት ትማሩበታላችሁ። ወደ ቀጣይ መረጃችን እንለፍ። በቀጣይም እንግዲህ ስናልፍ ሰመረ ባሪያው አንድ ባለጌ ሴት በሚዲያ ላይ የምታደርገውን ብልግና አይቶ ልክልኳን ነግረዋል። ይሄ ብልግና ነው ጋይስ በእውነት እዩትና ራሳችሁ ፍረዱ። ሽንት ቤት ሁና እንግዲህ እየበላች አሁን፣ ይሄ ምንድን ነው? እሺ ሲንክ ላይ ቁጭ ብላ እየበላች ይሄ እንደውም ጥሩ ነው እናቴ ትሙት፣ ቀጥሎ የምታደርገውን ተመልከቱ። ቁርጥ በፖፖ ሊያርጋ ማለት ነው። በጌታ ነው ሚሪንዳ በፖፖ ጋይስ። በጣም እኔ ማለት ለማየት ያስጠላችኋል አውቃለሁ፣ ግን ይውት። በቃ ጥሩ አርጎ ስለከተባት ማለት ነው። አሪፍ አርጎ ነው የሰጣት ይውት። ሰሜን በጣም አትደስቱ። እንግዲህ ተመልከቱ። ሽሮ በብርጭቆ ማለት ነው። እንዳው ምን አመካሪ አልባ እንዳው በክት ደሞ በጣሽ ክት በክት በጣም የሚገርም እኮ ነው ይሄ ደግሞ አሁን የአቴንሽን ማግኘት ከሆነ ፎሎ አርጉኝ ታለሽ ደግሞ ማለት ምንድን ነው አላማሽ? ለምን ውስጥ ወጥ ሰርተሻ ላይ ነው ሰውን ዲስገስት ማድረግ እየተከተላችሁ ማጠየፍ ህዝብን። ኖርማሊ አቴንሽን ቢስ አቴንሽን በሁለት ነገር ይገኛል። ሁሉንም ወንጀለኛ አለም ላይ ሰው ያውቀዋል። ሁሉንም ባለጌ ማለት ነው ሰው ያውቀዋል። እንደ ወንጀለኛና እንደ ባለጌ ነው እንግዲህ የሚያውቀው። ሁሉንም ጥሩ የሰራ ሰው ያውቀዋል። ኖርማሊ አሁን ጥሩ ተሰርቶ ታዋቂ መሆን ነው ፖይንቱ። ብዙዎች ያልገባቸው ነው። ኦዲ የሆነ ነገር አድርገ ታዋቂ መሆን አይደለም። ሽንት ቤት ምግብ ልብላ ማለት፣ ሽንት ቤት ማለት ቃሉ ራሱ ተርቦ ሽንት ምሽላል። ሶማች ብዙ ሰዎች በነገራችን አልችልም። በቃ ይሄን አሁን ብዙ ጊዜ አሰብኩት ቆይቻለሁ። ካየሁት ልበል አልበል ልናገር፣ እኔ ራሱ መናገሬ መጥፎ ይሁን እንደው ሌላ ነገር እያልኩኝ በጣም ብዙ ከራሴ ጋር ተሟገትኩ። ግን አይ ሃፍ ግዴታ የመጨረሻ ቆሻሻ የመጨረሻ እንደ እሳቤም እንደ ግለሰብም እንደ ግለሰብም ማለት ሊነገራት ይገባል። የመጨረሻ የቆሸሽ ሰው መቶ ፐርሰንት ኢትዮጵያን፣ እንዲህ አይነት ጨዋነት የለንም ስርዓታችንን የጠበቅንን ጨዋነታችን ሽንት ቤት የሚበላ ኢትዮጵያ የለም። የራሳችን ውብ የሆነ ካልቸር አለን እኮ እንዴ? በሽንት ቤት እቃዎች በቶይሌት እንዴት ነው ትሬስ ጋር በፖፖ አርጋ እምታመጡት ሥርዓት አለን። ምን በላው ነገር? በጣም ነው የታወቀ ነገር ነው። እንግሊዞች ቺክን ሲበሉ ወቅጣው አይጠጡትም ቺክኑን። እንደው በሆነ ነገር ሰልጥነሽ መስሎሽ ከሆነ ማለት ነው ማንም ሰው ተሳስቶ ያላሳደገች ሰው ሆነሽ፣ ግን ይታወቃል። እኔ ከምን ውስጥ እንደወጣሽ አላውቅም እና እናንተ እናንተ ከየት እንደመጣችሁ አላውቅም። የመጨረሻ በቃ አራት ማዕዘን ባለጌዎች ናቸው። አራት ማዕዘን ባለጌዎች በአራቱ ኮርነር ብልግናችሁ ጥቂት ደረሰ። አንቺን መጨረሻ ፎሎ አድርገውሽ አድርገውሽ ሰው ቢኖር አንቺን አካውንት ሪፖርት አድርገን ታንክዩ ሶ ማች። እግዚአብሔር ግን ሰው ቢኖር ይሄንን እያየ ዝም የሚል ከዚህ በላይ ዲዘርቭ እኮ አናደርግም። ለምንድን ነው እንደዚህ ከአንቺ በታች ነገር። አንድ ሰው አለ ተከትሏል፣ እየዞረ ምግብ ካላጎረስኳችሁ አለ እናቶችን ጉሊት ጋር አንተም ባገኘ ደስ አደራችሁን እንደው መታለፍ የሌለበት ነገር ምን እስኪሆን ነው የምንጠብቀው? ሁሉም ስነ ምግባር ሞቶ ሁሉም ጋጠ ወጦ ነው። የ75 ዓመት ሰው እና የ18 ዓመት ሰው የ75 ዓመት ሰው በጥፊ ሲመታ መንገድ ላይ እያያችሁ፣ ንቀቱ፣ ንግግሩ፣ ስድቡን እያያችሁ የምንበላውንና የምንጸዳዳውን ነገር በዚህ ደረጃ ፕሮሞት እየተደረገ እየታየ በቃ ማለት ከዚህ እኮ የትም ዓለም ላይ የለም እኮ ወርደ ተዋረደ እንዲህ አይነት ሚዲያ ላይ ምንም ነገር ሰው የሚያውቀው ሰው ቤተሰብ ኦብቪስሊ አሁን ይሄ በቃ ዕውቅና ምናምን በቃ በቃ ፈመስ በቃ ማለት ይሄ ትሬንድ ለመሆን ፌመስ ለመሆን በቃ እንትን አጣሽ አይዲያ ስታጪ እንዲህ የሆነ ዊርድ ነገር ይዘሽ ከመጣሽ በአንዴ እንደምትታወቅ ይገባሽ። ከዛ ዊርድ ነገር አደረግሽ ለአንቺ አስተያየት መስጠት ይደክማል ማለት። ማርያም ዘጊ። ለማንኛውም ቤተሰቦቼ ይቅርታ ስሜታዊ ከሆንኩኝ። ወደ ቀጣይ ቪዲዮ እናልፋለን። በትዳር ላይ ጣልቃ ለሚገቡ ቤተሰቦች እስኪ እቺን ቪዲዮን ጋብዛቸው። በትዳር ውስጥ ጣልቃ መግባት በጣም ስህተት ነው። ባይዞ ትዳርን ከሚበትኑ ምክንያቶች አንዱ የቤተሰብ ጣልቃ ገብነት ነው። በጣም ብዙ ትዳር ይበተናል። በምን ምክንያት? በቤተሰብ ጣልቃ ገብ እስኪ እቺን ቪዲዮን ጋብዛቸው። ትዳር እኮ እንደዚህ አይመራም። በስርዓቱ እና እንዴት ነው የሚመራው? ሚስት ማምሸትህን ካልወደደችው በጊዜ ግባ፣ አለቀ የማመሸው እኮ ስራ መሰል፣ ለሚስት ሲባል አምሽቶ መስራት አይደለም፣ ሌላም ነገር ይተዋል። ለማንኛውም እህታችንን እንፈልጋታለን። አቃጥለ እንዳደፋ የምለፈው እኮ ለትዳራችን ስል ነው። በዛ ላይ የእኔና የእሷን ጉዳይ ለእኛ ብትውልን አይሻልም? እውነት ነው። እንደሱ ብሎ ነገር የለም። ይሄ የእህታችን ህይወት ጉዳይ ነው። ላስ ቤዛ ስጣት ተንከባከባት፣ የምትልህን አድ ትዳርህን በስርዓት ምራሽ። እኔ እንዳያመሽ ነገር ልኛልኳቸው እ ላያኛልኳቸው እንደ ሚስት ራሱ ግራ ተጋብታ፣ አስባችሁታል? ሚስት ራሱ የቤተሰብ ጣልቃ ገብነት ሲያስደነግጣት ኦፍ ኮርስ ያ ትዳሩ ነው ሙሉ የለም። አንዳንድ ቤተሰብ እንዲህ ነው፣ እሱና የእሱ የሆነው ልክ ሆኖ ያኛውን አካል የተሳሳተ አድርጎ ይኮንናል። አለፍ ሲልም በደንብ አዳምጡት። በትዳር ላይ ጣልቃ የምትገቡ ሰዎች በቤተሰብ ጣልቃ ገብነት ባውንደሪያችሁን ወቁ። ቤት ይቁጠረው። የእናንተን አላውቅም። እኔ ግን የወደፊቷ የልጆቼ እናት ሚስቴ ሆይ ቤተሰቦቼ እገዛቸውን እስካልጠየቅን ድረስ በፍፁም በትዳራችን ጣልቃ እንዳይገቡ አስጠንቅቄያቸዋለሁ። አንቺን ቤተሰቦችን አስጠንቅቄያቸውና እሺ ካሉሽ በውስጥ መስመር ጻፊ። ኢትዮጵያ ውስጥ ብቻ ነው ወይንስ መለ ዓለም ላይ ነው ያለው? ኢትዮጵያ ነው፣ እኛ እንግዲህ የምናውቀው ኢትዮጵያ ነው። ባርኮትዬ ኢትዮጵያ ውስጥ ይበዛል ብዬ ነው ማስበው፣ እንደማውቀው ውጭ እጂ አላጠናውም። ኤኒዌይስ ግን በቤተሰብ ጣልቃ ገብነት የሚበተን ትዳር በጣም ብዙ ነው። ሚስት እንግዲህ ተቆጡልኝ ብላ ስትልካቸው አጣልተው አለያይተው አፋተው የሚልኩ አሉ። እንደገና ደግሞ ልጅ አንዳንድ እናቶች ደግሞ ልጃቸው ሚስት ካገባ በኋላ የሆነ ሚስት የምትበድለው ሚስት የምትጮቅ ነው ሚስት የሆነ በጣም አዛ ነው። የባል ቤተሰብ ደግሞ አዛ ነው ይባላል፣ እና እውነት ነው የባል ቤተሰብ አዛ ነው። ኤኒዌይስ ግን ትዳር ውስጥ አልቃ የምትገቡ ሰዎች ባውንደሪያችሁን ብታቁ ገደባችሁን ብታቁ እና ያን ትዳር እንዲበተን ምክንያት ባትሆኑ ደስ ይለናል። እችን ለማስተላለፍ ነው። በትዳር ውስጥ አልቃ የምትገቡ ሰዎች ሊሚታችሁን ወቁት፣ እረፉ። ከዚሁ ከትዳር ወሬ ሳንወጣ ውድ ቤተሰቦች፣ እንግዲህ ትዳር አልጋ ባልጋ ለሚመስለው ሰው ይሄ ቪዲዮ ያስፈልገዋል። ትዳር በጣም ብዙ ፈተና አለው። እስኪ ምንድን ነው ከዛ ፈተና ውስጥ የሚፈትነን ነገር? አንዳንድ ነጥቦችን እስኪ ይህችን ምክር እንስማ ጋይስ። ለዛ ትዳር አልጋ ባልጋ ለሚመስለው፣ አረ እኔ አፈቅራታለሁ ታፈቅረኛለች ምን ችግር አለው ለሚለው ጀለስ ማለት ነው፣ ይሄን ቪዲዮ ሼር አድርግለት አባቢ፣ አንቺም እንደዛው ትዳር በጣም በፈተና የተሞላ ወንድሞችን እህቶችም ልታሰሩ ይገባል። ትዳር ውስጥ ከገባችሁ በኋላ በጣም ብዙ አልጋ ባልጋ አይደለም፣ በነገራችን በጣም ብዙ ፈተና አለ። በቤተሰብ ትፈተናላችሁ፣ በጓደኞች ትፈተናላችሁ፣ በተለያየነት በኢኮኖሚም ጭምር ትፈተናላችሁ። በጣም ብዙ ፈተና አለ። እነዛን ፈተናዎች ፍቅረን አስወድሱ። ተደጋግፎ ማለፍን የመሰለ ትልቅ ነገር የለም። ካልሆነ ግን አንዳንድ ይሞደቃለ አንዳንዴ ትዳር የሚኖራቸው ሰዎች ጓደኞቻቸው እንዲያገቡ ያለባቸው፣ ካልሆነ ተመሳሳይ። አንዳንዴ ወንድሞች አይታችሁ ከሆነ ለምሳሌ እናንተ ካገባችሁ በኋላ በትዳራቸው የሚገጥማቸው ፈተና ጓደኞቻቸው ስተማክሩ፣ ምን በቃ ተዋት፣ እነሱ አሁን ላይ ትዳር ስለሌላቸው የሚያደርጉትን ነገር የሚነግሯቸው ክፋት አስበው ሳይሆን ከሚመስሏችሁ ጋር መዋል ያለባችሁ ማለት ነው እና አንዳንድ ትዳር ያላቸው ሴቶች ሌላ ትዳር ያላቸው ጓደኞችን ይዙን አንዳንድ ጊዜ ቶክሲክ የሆነ ሲያጋጥማቸዋል። እባካችሁን የትዳር አጋሮቻችሁን አትሙ አትሙ። ወንድም፣ ያንተ የትዳር አጋርህን እግዚአብሔር አምላክ ለአንተ ብሎ የሰጠህን ሴት እየዙር በቃ እንዲት አደርጋለች። በጣም ትክክል እግዚአብሔር አትማል ጥሩ አይደለም። ያንቺ ልክ እንደዛው እሱ እንደዚህ ነው። ድክመቱን ኢቨን አለብሽ ለእሱ ንገሪው እንበልና እንደው በተለያዩ ጉዳዮች በተለያዩ ጉዳዮች ስንፍና ቢኖርበት፣ በቃ እሱ እንዲህ ነው እንዲህ ነው እንዲህ ነው ብለሽ ባለሽማማት የለብሽም። ባለሽማማት ከባድ ነው። ፈጮ ፈጮ የምትል ጓደኛ ነው ብዙ ጊዜ ኤግዛክትሊ፣ በጣም ትክክል ነው ያነሳው። እንግዲህ ዲያቆን ፈለገ የሰጠን ሀሳብ በጣም ገዢ ሀሳብ ነው። እንግዲህ ብዙ ባሎች ሚስቶቻቸውን በጓደኛቸው ፊት ያማሉ፣ ብዙ ሚስቶች ደግሞ ባሎቻቸውን በጓደኛቸው ፊት ያማሉ። ይሄ በጣም በትዳር ውስጥ ከባድ ችግር ከሚፈጥሩ ምክንያቶች አንዱ ነው። ምክንያቱም ለምን እንደዚህ ካል ጓደኛ ራሱ እንድትፈታት ነው የሚያበረታታ። በቃ እንዲህ ከሆነች ለምንድን የምትል ለማመጣት ጥርግ ትበል ትሂድ ረፍታት ምናምን ነው የሚለው ቀለል አድርጎ ማለት ትዳር ደግሞ ይኸውላችሁ ጉለትን እየተሞላላን እንድንሄድ እንጂ ፈጣሪ ያጣመረን የሆነ ጉለትን እየተነቃቀፍን እንድንሄድ አይደለም። ምን ማለት ነው? የሆነ እኔ ጋ ጉለት አለ፣ የዛ ጉለት የምትሞላልኝ ሚስቴ ነች። ሚስቴ ጋር የሆነ ጉለት አለ፣ የእሷን ጉለት የምሞላላ ተኔ ነኝ። በቃ ይሄ ነው ትዳር። እየተሰካካህ ነው እንጂ የምትሄደው እየተነቃቀፍክ እንደውጭ ሰው ከሆነ ትዳር አይቀጥልም። ኤኒዌይስ በጓደኛ ፊት ሚስት የምታማ ሰው ይህ ቪዲዮ ለአንተ ይጠቅመሃል። በጓደኛሽ ፊት ባልሽን የምታሚው ሴት ይህ ቪዲዮ ለአንቺ ይጠቅምሻል። እንዲህ አይነት ሰዎች የምታቁ ከሆነ ይህን ቪዲዮ ላኩላቸው፣ ይጠቅማቸዋል። ትዳር አልጋ በአልጋ አይደለም። እንዲሁም ደግሞ ፈተናዎች ሲመጡ፣ ችግሮች ሲመጡ አብሮ ማለፍ ነው። ደግሞ ትዳር ላይ በጣም ፈተና ይበዛል፣ በጣም ችግር ይበዛል። ያንን ችግር ያለፋችሁ ቀን ግን ወርቅ የሆነ ህይወት ነው የምትኖሩት። እንደማን ካላችሁኝ እንደ ኃይሌ ኃይሌ የው 30 አመት ሊሆነው ነው በትዳር ውስጥ ኢማጂን፣ 3 አመት በፍቅር 29 አመት በትዳር ሰይፉ ላይ ቀርቦ ኃይሌ ስለ ትዳሩ የተናገረውን እስኪ እንስማ። አስቸጋሪ ሁኔታ አሳልፋለሁ ትዳር ነው እረ በናትህ አንድ ግን ነገር እኔ እንደመሰለም ኪስ አሁን አንድ አንድ ጊዜ እኔ ቤት ውስጥ የከፋ ነገር ከባለቤቴ ጋር እኔ አመሌ መጥፎ ነው ምን ምን አለ አመኔ በጣም ነጭናጫ ነው እሺ በጣም እንትን ነው ነጭናጫ ይገን ባለቤቴ በጣም ቻይነች ከሚገባው በላይ አሁን እንደው ብጣላ እንኳን ግፍ የሚሆነው ወደኔ ነው ስለዚህ እንደው ያሁን የተወራ ጊዜ አረ አንቺ ተይኔ ምን ይመስማ? ለምን መሰለ ያው አንዳንድ ጊዜ አንዳንድ እንደ ቀልድ ይመጣና እንደ ምር ይሆናል። ወይ ደግሞ አንድ ቦታ እኔ ብቻዬን ሂጅ ወይ ደግሞ እሷ ብቻዋን ከ አይ በቃ ሁሉ ነው ምናት አንዲት ኬስ ኦቨርናይት አታድርም እኛ ቤት በእንትነ ፍቅረኛ ከነ ምናምን አንድ ቀን አድሮ ሰብ ላይ ብቻ ደግሞ ኢማጂን ጋይስ ብዙ እንግዲህ ፍሬዎች ናቸው ጥሬዎች ናቸው። አረ ኃይሌን እንኳን ለ30 አመት የጋብቻ በዓል አደረሰ። እንግዲህ ኃይሌ እንኳን ለ30 አመት የጋብቻ በዓል በሰላም አደረሰ። በርግጥ አንድ አመት ይቀራል፣ ግን ያው ነው። ትሻገሩታላችሁ። አራት ልጆች ወልደዋል። 29 አመት በትዳር ኖረዋል። እንዴት ነው ግጭት አጋጠማቸው ያውቃሉ ትዳር ውስጥ ብሎ ሴፉ ለጠየቀው ጥያቄ መልስ ነው የሰጠው ትዳር ውስጥ ግጭት አለ በቃ ኢማጂን ይሄ ሰውዬ እንግዲህ ባለሀብት ነው፣ ሚሊዮነር ነው፣ በጣም ብዙ ድርጅቶች አሉ፣ በጣም ብዙ ሰራተኛ አለው። በቃ የኑሮ ችግር ወፍ ታውቃላችሁ፣ ወፍ የለም የኑሮ ችግር፣ እንደኛ ኢኮኖሚ የቤት ክራይ ያስጨንቀውም፣ ገባችሁ እሱ ሁሉ ነገር ይሄ በምግድራዊ ጉዳይ ይሄ መሰረታዊ የሚባሉት የልብስ፣ የቤት፣ መኪና፣ የምናም የሚባሉት ነገሮች ተዘግተዋል ግን ጸባልብ እንደዚህም ሆኖ ኢማጂን እኛ ደግሞ በገና ታዳጊ የሆኑ ሰዎች ገና አሁን ከመሬት ምንነሳ ሰዎች ደግሞ ምን ያህል ልንፈተን እንደምንችል በዚህ ማወቅ ትችላላችሁ። እና ሀይሌ እንግዲህ በዚህ ስታተስ ውስጥ በዚህ ስታተስ ሶሪ በዚህ የላይፍ ስታተስ ውስጥ እየኖረ ሀይሌ እንደዚህ ከተቸገረ እኛ ምን ያህል እንቸገራለን? ይሄንን እናንተ ራሳችሁ መልስ ስጡበት እና ሀይሌ 29 ዓመት ብንኖርም እኔ በጣም ነጭናጭ ዓመሌ አስቸጋሪ ምንም በቃ ይሄ በጣም ቁጡ ተናዳጅ ሰው ነኝ፣ ግን ሚስቴች አይናት ይሄን ሁሉ ይችላል ነው። 29 ዓመት እንግዲህ የኖረችው አብረውና። ኤኖይስ በትዳር ውስጥ ፈተና አለ፣ ግን ሄደሽ ለጓደኛሽ ለባልሽ አታውሪ ሄደ ለጓደኛ ስለ ሚስታ አታውራ፣ መጥፎ ነገርማ። ጥሩ ነገሯንማ አውራ፣ በቃ አፕሪሽየሽንማ ደስ ይላል። በቃ ሚስቴ ትንከባከበኛለች፣ ጥሩ ምሳሰርታ ትጠብቀኛለች፣ እንደዚህ ታደርጋለች እያልክ ብታወራ ይሄ ደስ ይላል። ግን ነገቲቭ ፓርቷን ሄደ አትንገራት። ለዛ ነው ሰድቦ፣ ለሰዳቢ ይባላል። ይሄ ነገር ሰድበ ለሰዳቢ አትስጣት ለማለት ነው። መሌ ምንድነው፣ አግቡ ማለት ነው። ወይ የትዳር ምክር አበዛህብን እንደማትሉኝ ተስፋ አደርጋለሁ። ለማንኛውም ላይክ እያረጋችሁ ወደ ቀጣይ መረጃችን እናልፋለን። አዲስ አለም እንግዲህ አልተቻለችም። ውድ ቤተሰቦች፣ አዲስ አለም በቃ ዲቪ የደረሰው ከሆነ ይመቸኛል እያለች ነው። አሜሪካ መሄድ ፈልጋለች መሰለኝ። እስኪ እንስማ። ዲቪ የሚባል ዝንኝት ነው። እኔ ዲቪ የሚባል ነገር እኔ እኔ መስማት አልፈልግም። በእግዚአብሔር በእናትሽ እርግጠኛ ነኝ አሁን የሚነግርሽ ነገር ግን የአሜሪካ ዲ ቪ የአሜሪካ ይበምነቱን እኮ ነው የማልችለው፣ በእናትሽ ምስኪን እኮ ነው። በእናትሽ ይህን ምስጢር ምነግርሽ በዲቪ ፕሮሰሱ ላይ ሚስት አድርጎ ቢሞላሽ ፈቃደኛ ሆንሽ፣ ለኔ እኔ በጣም ደስ ይለኛል። አይ በኋላ ደግሞ ፕሮሰሱ ከተጀመረ በኋላ ይቀለዳል በዲቪ ። ለማንኛውም አሜሪካ ያላችሁ ቤተሰቦቼ አዲስ አለምን አለናለን በለዋት፣ አሜሪካ የመሄድ ጉጉቷን በዛው ነገር አናለች። እና ዲቪ የደረሳችሁ ወይም ደግሞ አሜሪካ የመኖሪያ ፍቃድ ኖሯችሁ እዛ ምትኖሩ ኢትዮጵያውያን ወንድም ህቶቼ አዲስ አለምን ያ፣ ወንድሞቼ ወንድሞቼ እህቶቼ እንኳን ተው፣ ወንድሞቼ መላ በሏት ለማለት ነው። ውድ ቤተሰቦቼ እንግዲህ አዲስ አለም ትመቼናለች። ከፊልሙ ደግሞ አትጥፊብን እህት አለም፣ ተናፍቀሻ፣ ተመለሺ፣ ተመለሺ። ሰላሳ አመት ሳይሞላቸው በጣም ለሚጨነቁ እና ደግሞ በቃ በቃል ህይወት እኮ በቃ፣ ከዚህ በኋላ ኦ፣ ምና መሞቴ ነው ከዚህ በኋላ እኔ በቃ፣ እንዲየለኝም፣ እንዲየለኝም፣ እንዲየለኝም እያሉ ለሚያለቃቅሱ ጀለሶች ይሄን ቪዲዮ ላኩላቸው። ገና ነው ተረጋጋ በሉት። ይሄን ቪዲዮ ላኩለት ወንዶች እየስሙኝማ በተለይ በጣም ወጣት ከሆናችሁ አትቸኩል። ቴንክ ዩ አትቸኩል፣ አትቸኩል፣ ተረጋጋ። ገና 30 ዓመት ሳይሞላ ይሄን ማድረግ ነበረብኝ እንደዚህ ሳላረግ ወይኔ ኔ ጉዴ በቃ ህይወቴ ተበላሸ ነው። ገና ነው ተረጋጋ። ገና እኮ እየተማርክ ነው አንተ ገና ስለ ህይወት ሀብለ እያየ ነው፣ ክፉ ከደጉ እየለየ ነው አሁን በዚህ ዘመን አንተ ቤት ገዝተህ መኪና ገዝተህ ቤተሰቦች ወልደህ ምናምን፣ ይሄ አይደለም። ገና ነው አባቴ ተረጋጋ። እራሴን ላይ የማይሆን እውነት ያልሆነ ኤክስፔክቴሽን አስቀምጠህ ስትጨነቅ አጥቷል፣ ዲፕረስ ናት። እሱን ተረጋጋ። ገና 30 ዓመት አለ፣ 40 ዓመት አለ፣ 50 ዓመት አለ። ለጤና ጸልይ። ዛሬ እውነት ነው መማር አለብህ፣ ማወቅ አለብህ። አንዳንድ ነገሮችን ግን ለማወቅ ለመማር ሞክር። ቁጣት ነህ፣ ገና እሳት ነህ፣ አትጨነቅ። ወደኋላ ኋላ ቀረውሃት አትበል አልቀረህም። ኤግዛክትሊ ማርያም በጣም ጸዴ መልእክት ነው። በተለይ ይሄ 30 ዓመት ሳትገቡ ብዙ ለምትጨነቁ ወንዶች ይሄ ቪዲዮ ይጠቅማችኋል። እና እኔ ትንሽ ነገር ሊጨምርበት 30 ዓመት ሳይሆን ይሄን አጣው እንደዚህ ወንቅ ወይኔ፣ ያለቀልኝ ሞትኩኝ። ራስህን በጣም ሰክሰስ ላይ ከደረሱ ሰዎች ጋር እያወዳደርክ ነብስህን ለምታስጨንቅ ወንድ ማለት ነው ይህ ቪዲዮ ለአንተ ይጠቅመሃል። በቃ አትጨነቅ፣ ጀስት ሞክር። መውደቅና መነሳትን ካወክ በቃ ወደ ቀጣዩ ምዕራፍ መሄድ ነው። አትጨነቅ። እንዴ የሆነ ላይፍ እዛ በማግስቱ ማለት ነው ክርስቶስ የሚመጣ ምናምን ነው የሚያስመስለው። አንዳንድ ሰው ጭንቀቱን ስታየው በቃ አረ፣ ገና ነው ታይሞ አባቢ ደግሞ ይኸውልህ፣ የሽርፍራፊ ሰከንድ ጉዳይ ነው ላይፍ። እንዲህ ግልብጥብጥ ብሎ ማን ነው ታሪክ ሊቀየር ይችላል። አንተ ብቻ መሞከርን ቀጥል። መውደቅ መነሳትን ተማር። ራስን ለማሻሻል ቀን በቀን አጥና። ስኬታማ ሰዎችን በደንብ ተከታተል። ዝም ብለው አይደለም ስኬት ላይ ደረሱት። እነሱ ጋር ራስን እያነጻጸርክ ህይወትን አታበላሽ። ማርያም እንዴ አንዳንድ ሰዎች ማን የሆነ ሰው ፕራዶ ሲነዳ፣ የሆነ ሰው ቪት ሲነዳ፣ የሆነ ሰው ቅንጡ መኪና እየነዳ ሲሄድ በቃ ራሱን ከዛ ሰው ጋር እያነጻጸር ወይኔ እኔ እኮ ምናምን ይላል። እንዴ፣ ገና ነህ። በቃ ታይሙን ጠብቂ። አንተ ጊዜ አንተ ጊዜ ሲመጣ ሻይን ታደርጋለ። አንዳንድ በጣም ትክክል ይሄ ሜሴጅ ትክክል የሚመጥናቸው ሰዎች አሉ ብላችሁ የምታስቧቸው ካሉ ይህም ቪዲዮ ላኩላቸው። ይጠቅማቸዋል። አትቸኩሉ፣ ተረጋጉ፣ ሰከንበሉ፣ ጸሎት አርጉ። እግዚአብሔር ጤና ይስጣችሁ፣ ሁሉንም ታሸንፋላችሁ። ግን በባዶ አትጨነቅ። ለማንኛውም ፈጣሪን ከያዝክ ማለት ነው አርባ ዓመት ላይም ተአምር ትሰራለ። ደግሞ መጽሐፍ ቅዱስ አንብብ፣ ራስን አሻሽል። ከዛ በኋላ አባክያ በቃ ለቤተሰብ፣ ለሚስት፣ ለልጅ ፏ ብለ ምትተርፍ ወንድ ነው የምትሆነው። ትክክለኛ ወንድ ነው የምትሆነው። ግን ካሁኑ ገና ይሄ አትን ቦርቦር ለማለት ነው ይመቼ አባቢ እቺን ቪዲዮ ለጥንቃቄ ነው ያመጣውላችሁ። አሁን ቀጥዬ ማሳያችሁን ቻርጀር እሳት እንደሚያስነሳ ምን ያህሎቻችሁ ታውቃላችሁ? አዎ አታምኑኝም። የስልክ ቻርጀር እሳት ሊያስነሳ ይችላል። እንዴት ቃላችሁኝ? እኔም እዚህ ቪዲዮ ላይ ሳይ ነው የደነገጥኩት ማለት ነው። ይሄን ቪዲዮ አይተን እንመለስ እስኪ። አይ ቲንክ ይሄ ነገር ሰው ማወቅ አለበት ብዬ ነው ዛሬ የመጣሁትኝ። እንግዲህ እንደዚህ ያቃጠለው የቻርጀር ኬብል ሶኬቱ እንደተሰካ ገመዷን እንደዚሁ ዝም ብዬ ልብሴ ላይ ጥያው ወጥቼ ማታ እንግዲህ ሲመጣ እንደዚህ ተቃጥሎ ጠብቆኛል። እግዚአብሔር እንግዲህ ጥበቀው፣ በእሱ እሳቱ አልተዛመተም ወይም ከፍተኛ አደጋ አልተፈጠረም። ይሄ እግዚአብሔር ሚራክል ነው፣ በቃ እግዚአብሔር ስላተረፈ። ነገር ግን እንደዚህ ነገሮች ይፈጠራሉ። በጣም ነበር የደነገጥኩትኝ አብዛኛዎቻችን ሰዎች ምንድ ነው የምናደርገው ራሳችን ቻርጀር አድርገን ሶኬት ሞባይል ሰክተን ምናምን እናድራለን። እና ይህንን ካየው በኋላ በጣም ዘገናኔን። በቃ አት ሊስት ሰው መጠንቀቅ አለበት። በተለይ ፓወሩ አላቅም፣ አይ ቲንክ ሶኬቷ ኒች ማጥፋት አለብን ብዬ አስባለሁኝ። እባካችሁ ተጠንቀቁ፣ በጣም ከባድ ነው ጋይስ። እንዳያችሁት ነው። በተለይ ይሄ ውጭ ሀገር ምትኖሩ ወንድምህቶቼ፣ እዛው ትራስጌ ላይ ሁሉ ነገር ሴፍ ስለሆነ እዛችሁ እዚሽ ጋ ሰካ አድርገን ተኝተ እንዳትቀጣጠል በጣም ጥንቃቄ አድርግ። ሴቶችም ወንዶችም ይሄ ይመለከታችኋል፣ በተለይ አይፎን የምትጠቀሙ ምክንያቱም አይፎን በባህሪው ይግላል። እንደምታውቁት አይፎን የምትጠቀሙ ታውቃላችሁ እና በጣም ይግላል። በሚግል ሰዓት ደግሞ እሳት ሊፈጥር ይችላል እና እንደውም ምን ይባላል ሌሊት ላይ ቻርጅ ማድረግ አታርጉ። ሌሊት በተኛችሁበት ሰዓት ቻርጅ አታርጉ ስልካችሁን፣ ቀንቀን አድርጉ ይባላል። ምክንያቱም ተኝተን እሳት ቢነሳ የመትረፍ እድላችን በጣም ጠባብ ነው እና እንደሱ እግዚአብሔር ካላተረፈን በስተቀር በጣም ከባድ ነው። ኤኒዌይስ ደግሞ ሳዩ ቻርጀሩ የአይፎን ነው፣ በጣም ነው ያስደነገጠኝ። ኤኒዌይስ ስልካችሁን ትራስ ስር የምታስቀምጡ ስልካችሁን ለሊት ለሚሰኩ ሰዎች በጣም ጥንቃቄ አድርጎ እሳት ሊያስነሳ ይችላል። ይሄ ያው እንደሚጠቅማችሁ በጣም እርግጠኛ ሆኜ ነው ያመጣውላችሁ። ሁሌም እንደምላችሁ ጠቃሚ የሆኑ ቪዲዮዎችን መስማት ማየት፣ መማር እና መዝናናት ከፈለጋችሁ ይህ ቤት ይመጥናችኋል። ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ አብራችሁ ይንቆዩ። ወንድም ያላችሁ ሰዎች ይህንን ነገር ፊልድ ታደርጉታላችሁ። አሁን የማሳያችሁን ቪዲዮ ወንድም ያላችሁ ወይም ታናሽ እህት ያላችሁ ወንዶች ካላችሁ ደግሞ ይሄን ቪዲዮ ታማ እህቱ ተኝታ እንዴት እንደሚያደርጋት ይሁን እንግዲህ ኢማጂን አሟት አልኮ ልጅ ከባድ ፊልም ሰሪ ናት። ወይኔ ታናሽ ወንድም ታላቅ ወንድም ያላችሁ ሴቶች በእርግጠኝነት ስቃይ ውስጥ ናችሁ፣ የሚረዳችሁ የለም እንግዲህ ሲያቀሳስር ፊልም ሰሪ ናት። ሸሸ ገዳሚ ወድጃዋል ይጣሉ እኮ አይውልም። በቃ ታማ በትራስ ኧረ ግፍ ነው አንተ ሰው እየተውበናት ግፍ ነው። ታማ ተኝታ ተነሽ፣ የተዘፈዘፈ ልብስ አለ አለቅልቅ አላላትም። እረ ታናሽ እህት ያላችሁ ወይም ደግሞ ታላቅ ወንድም ያላችሁ እህቶች አሳዘናችሁ ይሁን። እኔ እንኳን እህቶቼ በደህና ጊዜ ቀድሞ ተወልደው ታናሽ የለኝም አላውቀውም። ሜ ላይፍ ግን ፊል አድርገዋለሁ። በቃ ላይ አካባቢያችሁ ላይ ታያላችሁ፣ ታላቅ ወንድምና ታናሽ እህት እንዴት እንደሚሆንና በጣም ነው የሚሰራው ኮንተንት። ያዝናናል፣ ሪሌት ያደርጋል፣ ይሄ ከኛ ህይወት ጋር ማለት ነው። የኤንኤስ ቤተሰቦቼ ለዛሬ አመጣውላችሁ ፈታ ዘና የሚያደርጉ እንዲሁም የሚያስተምሩ ቪዲዮዎች እነዚህን ይመስሉ ነበረ። በቀጣይ በሌላ አስተማሪና አዝናኝ በሆኑ ቪዲዮዎች እስክንገናኝ ድረስ ወዳችኋለሁ። እስከዛ ግን እናንተ ሰባ ሺ ከዛ መቶ ሺ እያልን እንቀጥል ቤተሰቦቼ። ቁም ነገር አዘል የሆኑ ቪዲዮዎችን እና ዘና እያላችሁ መማር ከፈለጋችሁ ይህ ቤት ለእናንተ ነው። ሰብስክራይብ አድርጎ ወዳችኋለሁ። ሰላም ለእናንተ ይሁን። መልካም ሳምንት።